የብሔራዊ ተሃድሶ ኮሚሽን ታጣቂዎችን የተሃድሶ ሥልጠና በመስጠት መልሶ የማቋቋም ተግባር ሰላምን ለማስፈን ሚናው የጎላ በመሆኑ የክልሉ መንግስት ለኮሚሽኑ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የአማራ ክልል ርእሰ መሥተዳድር አረጋ ከበደ ገለጹ። የታጠቁ ኃይሎች ለክልሉ ሕዝብ ሰላም ሲሉ ወደ ብሔራዊ ተሃድሶ ኮሚሽን ማዕከል እንዲገቡ የኮሚሽኑ ኮሚሽነር ተመስገን ጥላሁን ጥሪ አቅርበዋል። ኮሚሽኑ በአማራ ክልል የእስካሁን ተግባራትና የቀጣይ ስራዎች ላይ ከባለድርሻ አካላት ጋር ተወያይቷል። አብዮት ከፋለ ተከታትሎታል። በሀገሪቱ በተለያዩ ጊዜያት በተፈጠሩ ግጭቶች ተሳትፎ የነበራቸው ታጣቂዎች የትጥቅ ትግላቸውን አቁመው የተሀድሶ ስልጠና በመስጠትና መልሶ በማቋቋም ወደ ሰላማዊ ህይወታቸው እንዲመለሱ የማድረግ ተልእኮ ተሰጥቶት የተቋቋመው ብሔራዊ ተሀድሶ ኮሚሽን ይህን ተልእኮ በተለያዩ ክልሎች እየተወጣ ይገኛል። ኮሚሽኑ በአማራ ክልል እስካሁን በርካቶችን ወደ ሰላማዊ ኑሯቸው የመለሰ ሲሆን በቀጣይም የቀድሞ ታጣቂዎችን የተሀድሶ ስልጠና በመስጠት የመደገፍና የማቋቋም ተግባሩን አጠናክሮ ለማስቀጠል እየሰራ ነው። ለዚህም ተግባር ውጤታማ ለነጻነት ያግዘው ዘንድ ከአጋር አካላት ጋር መክረዋል። በውይይቱ ላይ የተገኙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ኮሚሽኑ ለሰላም ግንባታ የጎላ ሚናውን ከመወጣት ባለፈ ግጭት ውስጥ የቆዩ ታጣቂዎችን የኢኮኖሚና የስነ ልቦና ድጋፍ እያደረገ መሆኑን ገልጸዋል። እነዚህን ኃይሎች ግጭት ውስጥ የቆዩ ናቸው። ግጭት ውስጥ የቆዩበት ስነ ልቦና አለ። እንደገናም ደግሞ የሚቀበላቸውም ተጨባጭ ሁኔታ አለ። የሚመችም የማይመች ሁኔታ ማለት ነው። ስለዚህ እነዚህን አካላት ተቀብሎ በማሰልጠን የስለ ልቦና ግንባታ በማድረግ እንደዚሁም ደግሞ መደበኛ የህይወታቸውን ለመቀጠል የሚያስችላቸውን ደግሞ ሁኔታ አመቻችቶ ከግጭት ወጥተው መደበኛ ህይወትን የሚለማመዱበት ሁኔታ እና በዘላቂነት የልማት አቅም የሚሆኑበት ሁኔታ ማመቻች። ኮሚሽኑ በአስቸጋሪ ሁኔታ ውስጥም ቢሆን ተልእኮውን እየተወጣ ነው፣ ለውጤታማነቱ ደግሞ ድጋፍ ማድረግ ይገባል ብለዋል። ተሃድሶ ኮሚሽኑ በዚህ ወቅት በተቋሚ አቅም ሆነ ከለጋሽ ሀገር አካላት የሚያገኘውን ሀብት መሰረት አድርጎ ከዚህስ በጥቂቱ በተሃድሶ እንዲያልፉና እንዲቋቋሙ የሚያደርግ ስራ እየሰራ ይገኛል። ዞሮ ዞሮ ምንድን ነው ስራው የተሃድሶ ኮሚሽኑ አይደለም በማናቸውም ክልል የሚሰራ እኛ ክልል ጨምሮ ማለት ነው። የማስተባበር ሚና ነው እንጂ ባለቤቶቹ እኛ መሆናችን ሊያስገነዝበን ነው። እኛ ነን በተጨባጭ ምክንያቱም ችግሩ የኛ ነው። መፍትሄዎቹም እኛ ነው። ለመፍትሄው መረባረብ ያለብን እኛ ነን። የብሔራዊ ተሃድሶ ኮሚሽን ኮሚሽነር አቶ ተመስገን ጥላሁን በአማራ ክልል ያለው ሁኔታ በኮሚሽኑ የስራ እንቅስቃሴ ላይ ተጽዕኖ ቢያሳድርም የክልሉ መንግስት ባደረገው ድጋፍ በትኩረት እየተሰራ መሆኑን ገልጸዋል። የሰላም ጥሪውን የተቀበሉ የቀድሞ ታጣቂዎችን ተደራሽ መሆን ለአጠቃላይ የሰላም ግንባታው የራሱ የሆነ አዎንታዊ ሚና ስለሚጫወት በዚህ ክልል ያለንን ስራ አጠናክረን ቀጥለናል ማለት ነው። ይህን ስራ ውጤታማ ለማድረግ የመንግስት ባለቤትነት የመንግስት ስንል እንግዲህ የፌዴራል መንግስትም። እንደዚሁም ደግሞ የክልል መንግስታትንም ጨምሮ ማለት ነው። እና መሪነት ባለቤትና መሪነትን ታሳቢ ያደረገ ነው። ያለዛ ሊፈጸም የችል ነገር ስላልሆነ የመንግስት የዚህን ስራ በትኩረት የመደገፍ ጉዳይ ሲደግፈን ቆይቷል። ስለዚህ ዋናው ሮል ከመንግስት ስለሚጠበቅ ይሄ ነገር መቀጠል ይኖርበታል። ሕብረተሰቡም ሆነ ታጣቂዎች ለሕዝብና ለሀገር ሰላምና መረጋጋት ሲባል የተሃድሶ ኮሚሽኑን ስራ እንዲደግፉ ኮሚሽነሩ ጥሪ አቅርበዋል። ማህበረሰቡ የጀመረውን የሰላም ጥሪ ታጣቂዎች ጥያቄዎቻቸውን በሰላም እንዲያቀርቡ ሰው በሰላም ወጥቶ እንዲገባ የሚያደርገውን ጥሪ አጠናክሮ እንዲቀጥልም በዚሁ አጋጣሚ ማሳሰብ እንፈልጋለን። የቀድሞ ተዋጊዎች ሰላም ስምምነት ፈርመው ወደ ማህበረሰቡ ሲመለሱም የሰላም አምባሳደር አድርጎ በሰላም ህይወታቸው እንዲመሩ ወደ ቀድሞው የኢኮኖሚ ሁኔታቸው እንዲመለሱ የማገዝን ጉዳይ ማጠናከር ይኖርበታል ማለት ነው። በዚህ አጋጣሚ ለቀድሞ ተዋጊዎች በተለይ በክልሉ የሚገኙ የቀድሞ ተዋጊዎችም መልእክት ማስተላለፍ ፈልጋለሁ። መንግስት ቁርጠኛ ነው። የፌዴራል መንግስትም የክልሉ መንግስትም የሰላም ጥሪ ደጋግሞ እያቀረበ ነው። እባካችሁ ወደ ሰላም ተመልሳችሁ ሀገራችንን በጋራ እንገንባ። የብሔራዊ ተሃድሶ ኮሚሽን በቻለው አቅም ሁሉ ሰላምን መርጠው ወደ ማዕከሎቻችን ለሚገቡ የቀድሞ ተዋጊዎች የሚችለውን ድጋፍ ሁሉ ለማድረግ ዝግጁ ነው። ዓለም አቀፍ አጋሮቻችንም ከኛው ጋር ናቸውና በጋራ ሆነን ሰላሟ የተጠበቀ የለማች የበለጸገች ሀገር እንድትኖረን ለትውልድ እንስራ የሚል ጥሪ ማስተላለፍ እፈልጋለሁኝ። ኮሚሽኑ በአማራ ክልል ያለውን ወቅታዊ ሁኔታ ባገናዘበ መልኩ ቅርንጫፍ ከፍቶ በተጠናከረ መልኩ ለመስራት መዘጋጀቱም በውይይቱ ተነስቷል።